ፍትህን በተመለከተ ግን የሚገርማችሁ ሁለት አይነት ሰው ነው ያለው። ቤዚካሊ ልዩነታቸው ከየት ነው የመጣው? ያንን አሳልፎ ማስኬድ የሚችል ትምህርት አለ ወይ? ያንን አሳልፎ ማስኬድ የሚችል ቤተሰብ አለ ወይ? ያንን አሳልፎ ማስኬድ የሚችል ዘዴ አለ ወይ? ፍትህ እኛ ውስጥ ነው ያለው፣ ግለሰቡ ውስጥ ነው ያለው እንጂ የሆነ የፍትህ ቢሮ ውስጥ ምናምን አይደለም ያለው። ፍትህና ሰላም በጣም ቀጥተኛ ግንኙነት አላቸው። የሚታገሱት ነገር አይደለም ሰዎች መራባቸው፣ ሰዎች ውጪ ማደራቸው ሁለተኛዎቹ አይነት ልጆች ደግሞ ወይ ቤተሰባቸው ሲበደል ያዩ ናቸው ወይ ራሳቸው የተበደሉ ናቸው። ስለ ዘረኝነት አሜሪካ ውስጥ ክላሶስ መወያየት ማለት ነው። እንግዲህ የማይወዱት ሀሳብ ሊሆን ይችላል፣ ግን ይወያያሉ ጥርሳቸውን ነክሰው ፍትህ ይንገስ፣ ሰላም ይመለስ በሚለው ዙሪያ ሆኖ ያው የመምህር ነገር ደግሞ ትንሽ ስለ ትምህርትም አወራለው ማለት ነው። አስተማሪ ነኝ፣ ባህር ዳር ዩኒቨርሲቲ። ስራዬም ስነ ትምህርት ጋር የተያያዘ ስለሆነ ሙያዬ የስርዓተ ትምህርት ቀረጻ ካሪኩለም ዲዛይን ላይ ስለሆነ ከዛ ጋር አያይዤ የተወሰነ ነገር ለማለት እሞክራለሁ። ፍትህ የምትለው ነገር ላይ ነው ማጠንጠን የምፈልገው። እንግዲህ በእንግሊዝኛው ጀስቲስ ይሉታል ፈረንጆቹ። ምን ያህል በጣም ተወራራሽ ነው፣ ምን ያህል ተወራራሽ ነው የሚለው ላይ ያው እዛ ላይ ብዙም አልገባበትም። የተወሰኑ ሌሎች ቫራይቲስ አሉ፣ የቃላት ልውውጦች ማለት ነው። ግን ጀስቲስ በሚለው ብናየው ፍትህን እንግዲህ መጀመሪያ ተብሎ የሚታመነው በምዕራባውያን ምሁራን ያው ሄሮዲተስ የተባለ የግሪክ ፈላስፋ መኖሩን ታውቃላችሁ። ኢትዮጵያውያንን ሲገልጸን፣ ዘ ሞስት ጀስት ሜን፣ በጣም ፍትሃዊ ሰዎች ካያቸው ህዝቦች ሁሉ እንግዲህ በአምስተኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የኖረ ግሪካዊ ፈላስፋ ነው። ሂስትሪስ የሚባል መጽሐፍ አለው በተለያዩ ቮሊዩሞች የጻፈው እና በዛ መልክ ነው የገለጸን። ኢትዮጵያውያንን ማለት ነው፣ ሱዳንን፣ ኤርትራን ሜሮዌ ይለዋል፣ ኤሪትሪያ ይለዋል። እነዛን ነዛን ኤሪያዎች ጠቅላላ አብሮ ጠቅሶ ማለት ነው ፍትሐዊ፣ በጣም ፍትሐዊ የሚባሉ ህዝቦች፣ ሰዎች ብሎ ነው የገለጸን የነበረው። እንግዲህ ሄሮድተስ ባሁን ዘመን ደሞ ቢኖርና ስታተስ አፕዴት መጻፉ ላይ ቢያደርግ ምን ሊለን እንደሚችል አይ ዶንት ኖ። ቅርብ ጊዜ የነበሩትን ግጭቶች ሀገር ውስጥ ለምሳሌ ቢያይ፣ ኢትዮጵያን ሳር ዘ ሞስት አንጀስት ሜን ሊል ይችላል። አይ ዶንት ኖ። ሆኖም ግን አሁን ያለንበትም ቢሆን ብዙ ተስፋ እንዳለው እኔ በበኩሌ አምናለሁ። ማለት ያው ከላይ የሚጫኑብን የተለያዩ ነገሮች ቢኖሩም በባህሪያችን ላይ ማለት ነው፣ በአስተሳሰባችን ላይ ከውስጥ ግን አሁንም ያንን የነበረንን እሴት መልሰን ማውጣትና ፍትሐዊነትን መጎናጸፍ እንችላለን ብዬ አምናለሁ። ፍትህና ሰላም በጣም ቀጥተኛ ግንኙነት አላቸው። ፍትሐዊ ማህበረሰብ ሰላማዊ የመሆን እድሉ በጣም ሰፊ ነው። አንድ ሰው እኔ የለፋሁበትን አገኛለሁ ያሰብኩበት ቦታ ላይ ደርሳለሁ፣ ብበደል እካሳለሁ፣ ወንጀል ቢፈጸም ወንጀለኛው ይቀጣልኛል ብሎ የሚያምን ከሆነ ለመረበሽ ብዙም አይነሳሳም። ሰላማዊ ሆኑ የመኖር እድሉም መረጋጋት መጠኑም ይጨምራል። ስለዚህ ፍትህን ለሰላም እንደ ቀጥተኛ ፋክተር ወይንም ምክንያት አድርገን መውሰድ እንችላለን። በሌላ በኩል ደግሞ ሰላም ለፍትህ እንደዛው ሰላማዊ ሆነን በቀጠልን መጠን ፍትሃዊ ሰዎችን የማፍራት እድላችን ደግሞ እየጨመረ ይመጣል። ምን ማለት ነው? ለምሳሌ ኖረው ኖረው ኖረው በኋላ ላይ አንዳንድ ክፍተቶች ማህበረሰብ ውስጥ ያለው ነገር የበለጠ እየታያቸው የሚመጣበት ነገር ሊኖር ይችላል። ግለሰቦች ማለት ነው፣ ከብስለት ከማየት ከልምድ ከመሳሰሉት ነገሮች ለምሳሌ እነሱ በጣም እድለኛ ሆነው ፕሪቪሌጅድ ሆነው ገንዘብ ኖሯቸው ስልጣን ኖሯቸው የሌላው ችግር ሳይታያቸው ኖረው ኖረው ኖረው ግን በኋላ ላይ የሌላው ጉዳት ይታያቸው ይጀምራል። የሆነ ጊዜ ላይ በሰላም ከተቀጠለ ማለት ነው ሰላም ከኖረ እዛ ስቴጅ ላይ መድረሳቸው አይቀርም። ብዙ ሰዎች ሁሉም ማለት አንችልም፣ ብዙ ሰዎች ግን እዛ ጋር ይደርሳሉ። ያየዋቸው ሰዎች ስላሉ ነው። እንደዛ አይነት አንድ ደስ የምትል ሴትዮ ገጥማ ነበር። አሜሪካ ያለው ትምህርት ላይ መጣችና ወደ አበሻ ኮሚኒቲ የሚሰበሰበው ብዙ ጊዜ ቤተክርስቲያን ላይ ነው ብዙ ነገር ዶኔት ማድረግ ፈልጋለሁ አለች። አበሻ ናት፣ ውጭ ሀገር ነው የኖረችው እና ለተማሪዎቹ ዶኔት ማድረግ ፈልጋለሁ፣ ፋይል ካቢኔቶች አሉኝ፣ ደብተሮች አሉኝ፣ መጽሐፎች አሉኝ፣ ህጻናት ተቀምጠው ሊሰሩባቸው የሚችሏቸው ወንበሮች፣ ትንንሽ ወንበሮች፣ ልጆቼ የተማሩባቸው ብዙ ነገር አለኝ፣ ገንዘብም ዶኔት ማድረግ ፈልጋለሁ አለች። ና በጣም ኤነርጄቲክ ነሽ፣ ደስ ይላል። ከየት ነው የመጣው ይሄ ነገር ስላት፣ በቃ አይሮ ነው እድሜ ልኬን። እድሜዋ ወደ ሚድ ፎርቲስ አርባዎቹ አጋማሽ ውስጥ ሆናለች ብዬ ገምታለሁ በዛ ሰአት ማለት ነው። እድሜ ልኬን በቃ እኔ አይ ዋስ ቴኪንግ በቃ ሲሰጠኝ ሲሰጠኝ ነው የኖርኩት። ችግር አይቻል አቅም በቃ ተመችቶኝ ነው ስማርም ስሰራ ምን ስልም ብዙ ጣውረድ የሌለው ህይወት ነው የኖርኩት። አሁን ደግሞ አይ ዋን ቱ ጊቭ በቃ ዝም ብዬ ሶስት ሶስት ያሷ ቃል ነው። እንግሊዝኛውን እየቀላቀለች ነው የምታወራው። ቴኪንግ ቴኪንግ ቴኪንግ ሰለቸኝ። አይ ዋንት ቱ ጊቭ ጊቭ ጊቭ አሁን ደግሞ ጊቪንግ ዩ ኖ አለችኝ እና ኦኬ አልኩኝ። አሁን እቺን ሴትዮ በጣም ፕሪቪሌጅድ በመሆኗ ምክንያት ሰዎች የሆን ነገር ቢሏት አንቺማ አይደላሽ ምናምን ብትባል ወይ በብሄሯ ወይ በሃይማኖቷ አይዶን ነው ወይ በጾታዋ በሆነ ነገር አታክ ቢኖርባት ይሄን አስተሳሰቡን እየቀየረችው ትመጣለች አይደል ሰላም ባይኖር ጠበቅ ማድረግ ትጀምራለች ያላትን ኦ። አጣቂም አለለካ ባለኝ ነገር ሚቀናም አለለካ ማለት ትጀምራለች ማለት ነው። ና ያ የምንፈልገው ፍትሐዊ ፐርሰናሊቲ በፈቃደኝነት የሚደረገው ነገር አይመጣም ማለት ነው ሰላም ከሌለ። ስለዚህ ሁለቱ እጅግ በጣም ተመጋጋቢ ናቸው። እንግዲህ ትዕግስቱ ካለን እንደዛ አይነት ደረጃም ላይ ልንደርስ እንችላለን ማለት ነው። ስሩ ናቹራል ፕሮሰስ እዛ ውስጥ ግን ያው የህግ ኢንተርቬንሽን የለም አይኖርም ማለት አይደለም። ፍትሐዊ ሰዎች በበዙ ቁጥር ፍትሐዊ ማህበረሰብ ይኖረናል። ጀስት ሜን ከተባለ ጀስት ሶሳይቲ ከዛ በኋላ ይመጣል። ክሪኤቲንግ ጀስት ሶሳይቲ በሌላ ቋንቋ ዩቶፒያ የሚባለውን ነገር አሁን ዩቶፒያ የሚለውን ቃሉን ብዙም ስለማይጠቀሙት ምዕራባውያን ክሪኤቲንግ የጀስት ሶሳይቲ ሶሻል ጀስቲስ ምናምን፣ በእነዚህ ቃላት ውስጥ ነው የሚያስገቡትና ሞር ሴኩላር ዲስከሽን ነው ያለው ማለት ነው። ፍትሐዊ ሰው መሆን ስብዕና ነው። ፍትህ እኛ ውስጥ ነው ያለው፣ ግለሰቡ ውስጥ ነው ያለው እንጂ የሆነ የፍትህ ቢሮ ውስጥ ምናምን አይደለም ያለው። ከኛ ውስጥ ነው የሚወጣውና፣ ሲስተም የሚሆነው ፍትሐዊ ስብእና ከሌለ ፍትሐዊ ሲስተም አይኖረንም። ፍትሐዊነትን የሚያውቁ ዜጎች ከሌሉን፣ ከልጅነት ጀምሮ ተለማምደውት ያደጉ ህፃናት፣ ወጣቶች፣ አዋቂዎች ከሌሉን ፍትሐዊ የሆነ መንግስት አይኖረንም። ፍትሐዊ የሆነ ፍርድ ቤት አይኖረንም። ፍትሐዊ የሆነ ሚሊተሪ አይኖረንም። ስለዚህ ከኛ ውጭ አይደለም ነገር እየው፣ እኛ ውስጥ ነው ያለ። እኛ ነን ፍትህ ፐርሶኒፋይ የምናደርገው ፍትህን እኛ ነን በስብእናችን ውስጥ ማለት ነው። ለዛ ነው ሄሮዲተስ ተ ሞስት ጀስት ሜን ያለው። ዴይ ሀቭ ተ ሞስት ጀስት ሲስተም አይደለም ያለው አስተውላችሁ ታል አይደል? ዴይ ሀቭ ተ ሞስት ጀስት ሲስተም፣ ዴይ ሀቭ ተ ሞስት ጀስት ኮርት ምናምን አይደለም ያለው። ቴይ አር ተ ሞስት ጀስት ሜን። ሰዎች ውስጥ ነው ሎኬት ያደረገው ፍትህን ማለት ነው። ስለዚህ ከልጅነት ጀምሮ ፌርነስ ኢኩዌቲ የሚባሉትን ነገሮች እየለመድን ፐርፐዝ ላይ ልጆችን እያስለመድን ካላሳደግን በቀር የሆነ ሰዓት ላይ ጥፋት ከጠፋ በኋላ ወይ በእርቅ ለመመለስ ብንሞክር፣ ወይ ስለ ይቅርታ አስር ጊዜ ብንሰብክ፣ ወይ ህጉን አስሬ ብናሻሽለው ጃስቲስ አይመጣልንም። የሆነ ዳሜጅ ኮንትሮል ሊኖር ይችላል አስፈላጊ ነው። ኢንደ ሎንግ ተርም ግን ጀስት ሶሳይቲ የምንለውን ነገር አያመጣልንም። ሎንግ ተርም ሶሉሽን አይሆንም። ስለዚህ ከትምህርት ጋር የተያያዘው ነገር መጣ ማለት ነው አይደል? ያው መምህር ነኝ ብያቸዋለሁ። ወደ ትምህርት ነው ማመጣው ሁልጊዜ ከልጅነት መኮትኮቴ ያለበት ነው። ይገርመኛል፣ እኔ አሜሪካኖች በጣም በዚህ ላይ እንዴት አተኩረው እንደሚሰሩ ፌር እና ኖት ፌር የሚለውን በጣም ከነ የሶስት አመት ህጻን ምናምን እያሉ ልጆቹ ያስለምዷቸዋል። በቃ ኢትስ ፌር ኢትስ ኖት ፌር። ቅድም በሷ መጫወታ ተጫወትኩኝ፣ አሁን ደግሞ እሷ አላጫወትም አለችኝ፣ ኢትስ ኖት ፌር። ያስለምዷቸዋል። ኢትስ ፌር ኢትስ ኖት ፌር በጣም የተለመደ ቋንቋ ነው እና መጀመሪያ ኔ ግራ ይገባኝ ነበር። ማይ ጋድ ህጻናቱ ከፌርና ከኖት ፌር በቀር ሌላ አያውቁም እንዴ ነበር ምለው። ግን ይሄን ሶሻል ጀስቲስ የተባለውን ነገር የሚያስተምሩበት ዘዴ ነው። ከህጻንነት ጀምሮ፣ ከኬጂ ከፕሪስኩል ጀምሮ ይሄ ነገር አለ ፐርፐስ። ከዛ በኋላ ደግሞ በየደረጃው በተለያየ ዘዴ ይመጡበታል። ወደ ሄሮድተስ ልመለስና ሞስት ጀስት ሜን ካለ በኋላ ስለ ገረመኝ ያኔ መጽሐፉን ሳነበው እንዴት ምን አይቶ ነው የዛን ጊዜ እንደዛ ያለው? ብዬ ኢትዮጵያውያን ላይ ከ2500 ዓመት በፊት ምን አይቶ ነው ሞስት ጀስት ሜን ያላቸው ኢትዮጵያውያንን? ብዬ ለማየት ሞከርኩና፣ ኦፍኮርስ ስለ ስብእናቸው አወርተዋል፣ ግን እዛ ጋር የሚያወራው ስለ ስብእና አልነበረም። የሚያወራው ስለ ብልጽግናና ስለ ተትረፈረፈ ምርት ነው። ይሄ እንዴት ነው ከጀስቲስ ጋር የሚያያዘው ከፍትህ ጋር የሚያያዘው ሲባል ትንሽ ግራ ይገባን ይሆናል። ግን ካሰብነው ኦ ኦኬ ግልጽ ነው፣ ማንም ሰው ምንም አጥቶ መኖር የለበትም ብለው ያምናሉ ማለት ነው። የሁሉም ሰው መሰረታዊ ፍላጎት መሟላት አለበት ብለው ያምናሉ። ኢትስ ቶታሊ ቶሎሬት የሚደረግ ነገር የሚታገሱት ነገር አይደለም። ሰዎች መራባቸው፣ ሰዎች ውጪ ማደራቸው፣ አንደኛው ቤት ውስጥ እያደረ ሌላኛው ውጪ ማደሩ፣ አንደኛው በዚህ መልክ እየኖሩ ሌላኛው በዛ መልክ ይሄን አይታገሱትም ማለት ነው። ስለዚህ መሰረታዊ የሆነ ነገር ለሁሉም ሰው እንዲሟላ የሚያደርጉበትን መንገድ ነው ማለት ነው፣ እንደ ፍትህ የቆጠረው አንዱ ትልቁ ነገር ማለት ነው። ምክንያቱም በዛ ውስጥ ያላደገ ሰው ተጎድቻለሁ፣ ማንም ዞር ብሎ አላየኝም የሚል ሰው በኋላ ኢፍትሐዊ እየሆነ የሚመጣው ምናልባት ጽንፈኝነት የምንለው ወይ ሌሎችንም ነገሮች እየፈጠረ አደገኛ እየሆነ የሚመጣው ሰው እነዛ ነገሮች ሳይሟሉለት እየተቻለ እያልተሟላለት ያደገ ሰው ሲሆን ነው ማለት ነው። ነውና ይሄንን ከመሰረቱ ነው የሚቀጩት ማለት ነው ገና ከሕጻንነት ጀምሮ ማንም በዛ ውስጥ እንዳያድግ በማድረግ ነው ፍትህን አስቀድመው የሚያስከብሩት ከሆነ በኋላ ሳይሆን ሳይሆን በፊት ማለት ነው እንግዲህ እንግዲህ ፍትሐዊ ተቋማት ፍትሐዊ ማህበረሰብን የሚፈጥሩት የፍትህ ተቋማት ብቻ አይደሉም ብለናል ትምህርት ቤት ሚና አለው ቤተሰብ ሚና አለው ሌሎችም ተቋማት እንደዛው ሚዲያ፣ የሃይማኖት ተቋማት ሁሉም ኃላፊነት አለበት መንግስትም ጭምር ግን ከቤተሰብ ይጀምራል። ብዙ ጊዜ ና የሶስተኛ ዲግሪ ማሟያ ጥናቴን ስሰራ ያየዋት የታዘብኩትን የተገነዘብኩትን ነገር ሼር ላድርጋችሁ ና እናንተ ደግሞ የበለጠት አነጻጽሩታላችሁ ኢትዮጵያ ውስጥ ስንት አይነት ሰው አለ ብላችሁ መቼም በምን አንጻር ማለትሽ ነው? በብሄር ነው በሃይማኖት ነው በግለሰብ ልዩነት ነው በጾታ ነው? በጣም ዳይቨርሲቲ ያለን መቼ ማደል በተለያየ ነገር። ፍትህን በተመለከተ ግን የሚገርማችሁ ሁለት አይነት ሰው ነው ያለው ቤዚካሊ፣ ፍትሃዊ ማህበረሰብን በመመስረት በኩል ማለት ነው። እኔ ከጥናት ያየሁት ነገር ህጻናትን ነው ያጠናሁት እዚሁ ኢትዮጵያ ላይ መጥቼ ማለት ነው። የመጀመሪያው ግሩፕና ሁለተኛው ግሩፕ ልበላቸው ዝምብዬ። የመጀመሪያዎቹ ግሩፕ ህጻናት እስከ 14 አመት ድረስ ያሉት እና ያጠናውት፣ ፍትሀዊ ማህበረሰብ መመስረት ይቻላል የሚል እምነት አላቸው። አት ባክ ኦፍ ዴር ማይንድ የሆነ ቦታ አይምሯቸው ውስጥ አለ፣ ግን አውጥተው ቃሉ እንደዛ ላይ ሏችሁ ይችላሉ። አመለካከታቸው፣ አኗኗራቸው ግን እንደዛ አይነት አለም ውስጥ ነው የሚመስላቸውና ፍትሃዊ ማህበረሰብ መመስረት ይቻላል፣ ችግሮች አብረው መፈታት ይችላሉ። እኔ የሆነ ነገር አረጋለሁ፣ አንተ የሆነ ነገር ታረጋለህ፣ ከዛ በኋላ እንደዚህ አርገን አንተ ይመቻል እኔም የሚመቸኛል አይደለ ሚሉ አይነት የዋፈል ለፊት ቀጥታ አስተሳሰብ ያላቸው ማለት ነውና ናይቭ የሚባለው አይነት በነጮቹ አጠራር ቀጥተኛ አመለካከት ያላቸው ናቸው። ሁሉም እንደነሱ ይመስላቸዋል። ይሄን ነገር የሚፈልግ ይሄን ነገር የሚያውቅ ኦቭየስ ጊቭን የሆነ ነገር ነው የሚመስላቸው ማለት ነው። 12 ህጻናት ነው በጥልቀት ያጠናውት ኢንዴፕስ ስተዲ ስለሆነ ብዙ ህጻናት አላጠናውም፣ ግን ስድስቱ እንደዚህ አይነት አመለካከት አላቸው ፊፍቲ ፐርሰንት ብላችሁ መውሰድ ትችላላችሁ። ሌሎቹ ስድስቱ ደግሞ የዚህ ተቃራኒ ናቸው። የመጀመሪያውን አይነት ለምሳሌ ፍትሀዊ ማህበረሰብ መመስረት ይቻላል፣ ሁሉም ሰው ደስተኛ ሆኖ መኖር ይችላል፣ አንዱ ከሌላው ጋር ተባብሮ ችግር መፍታት ይችላል ብትሏቸው አዎ ይሏቸዋል። ከላይ ከላይ አዎ ይቻላል፣ እንደውም ከእናንተ በላይ ሊያወሩ ይችላሉ፣ ስለ ፍትህ ምናምን። ውስጣቸው ግን መቶ በመቶ አያምንበትም። የለም እንደዛ አይነት ነገር ይቻል ይሆናል፣ የለም ግን በአፋቸው ግን ዲስኩሩ በጣም አለ። የሚገርመው ነገር ሁለተኛዎቹ አይነት ልጆች ከመጀመሪያዎቹ የበለጠ ስለ ፍትህ፣ ስለ ሰላም፣ ስለ ራእይ፣ ስለምናምን በማውራት የሚደርስባቸው የለም። በቃላት ማለት ነው። ምክንያቱም ዘይ ኖ ተቀባይነት ለማግኘት ምን ማለት እንዳለባቸው ያውቃሉ፣ ግን አያምኑበትም። በ2014 በፈረንጆቹ የተሰራና ያለቀ ጥናት ነው። እኔ ስለአሁኑ እያወራው አይደለም። ወንደር ካረጋችሁ እነዚህ ሁለተኛዎቹ አይነት ልጆች በጣም ነው የሚገርሙት። ምንታዊያን ናቸው፣ ዱዋሊስት ናቸው። ቃላቸው ሌላ ነው፣ ተግባራቸው ሌላ። ሁሉም ሰው የሚኖረው እንደዛ ነው የሚመስላቸው። ህጻናት እኮ ናቸው፣ ሶስተኛ ክፍል፣ አራተኛ ክፍል፣ አምስተኛ ክፍል፣ ስድስተኛ ክፍል። ግን በዛ አለም ውስጥ ነው የሚኖሩት፣ ሁሉም እንደዛ ይመስላቸዋል። ልዩነታቸው ከየት ነው የመጣው ብዬ ሳየው ሞስትሊ ከቤተሰብ ነው። የመጀመሪያዎቹ ለተጎዳ የሚያዝን ቤተሰብ አላቸው። ልብ ብላችኋል አይደል? እዚህ ጋ ስለ ፍትህ የሚያምኑ በፍትህ የሚያምኑ ፍትሐዊን ነገር የሚፈልጉ ልጆች ለተጎዳ የሚያዝን ቤተሰብ አላቸው። የሆነ ነገር ሲያዩ በጣም አዝነው የሚናገሩ እናት ወይም አባት፣ ማህበረሰቡን ሲያዩ የሚያዝኑለት፣ ከላይ የሆነ ነገር ሆነ ሲባል የአዘኔታ ቃል የሚያወጡ ከዛ ደግሞ የሚችሉትን የሚያደርጉ ትንሽም ብትሆን ማለት ነው የሚያደርጉ ቤተሰቦች ወይንም አሳዳጊዎች አሏቸው። ሁለተኛዎቹ አይነት ልጆች ደግሞ ወይ ቤተሰባቸው ሲበደል ያዩ ናቸው፣ ወይ ራሳቸው የተበደሉ ናቸው። በሆነ መንገድ ማለት ነው አንጀስት የሆነ ነገር ያዩ ናቸውና በፍትህ ያምኑ በምንድን ነው የሚያምኑት? ቀድመ ተገኝ እንዳትበላ፣ በልጠ ተገኝ፣ ለፊት ሁን። ከዛ በኋላ ስለ ሌላ ጉዳይ ሌላው ጋር ታወራለህ። መጀመሪያ ግን አንተ የራስህን አስጠብቅ፣ ለራስህ ቅድሚያ ስጥ፣ መጀመሪያ ከላይ ሁን። በቃ መጀመሪያ እሱን ነገር ሂድበት፣ ምክንያቱም ሁሉም ብልጥ ነው ለራሱ ከዛ በኋላ ስለ ሌላው ዲስኩር ትቀጥልበታለህ ብለው የሚያስቡ ቤተሰቦችና የተጎዱ አይነት ባግራውንድ ያላቸው ሰው መሀል ያደጉ ናቸው። እንዳልኳችሁ ስለ ብዙ ነገር አመለካከታቸውን አጠናውና መጨረሻ ላይ የሚገርማቸው እነዚህ ሁለተኛዎቹ አይነት ልጆች አድገው ቦታ በሚይዙበት ሰዓት ላይ እጅግ አደገኛ ሰው ነው የሚሆኑት። ወይ በግልጽ ወይ በስውር ግፍ መስራት ሊመርጡ የሚችሉ ሰው ይሆናሉ። እንዳልኳችሁ በዚህ ጋር እያወሩ በዚህ ጋር ሊሸጧችሁ ይችላሉ። ገና ከጻንነታቸው ይሄን ቴንደንሲ ማየት ይቻላል። በጣም ነው የሚገርመው፣ በጥልቀት ከተጠና ማለት ነው። ከየትኛውም ብሔር፣ ከየትኛውም ሃይማኖት፣ ከየትኛውም ጾታ፣ ከየትኛውም አካዳሚክ ሌቭል ሊሆኑ ይችላሉ። አንደኛ የወጡም ሊሆኑ ይችላሉ። ስልሳኛ የወጡም ሊሆኑ ይችላሉ። ይደዝም ማተር ልጆቹ ግን ሁለት ሁለት አይነት ናቸው። በቃ በዚህ መልክ ነው የሚያድጉት ማለት ነው። በጣም አስገረመኝ ይሄ ነገር። ታዲያ መፍትሄው ምንድነው? ሲባል የመጀመሪያዎቹ ሁለተኛዎቹን ጨቁነው ይኑሩ፣ ሁለተኛዎቹን ጠቅላላ እናጥፋቸው ወይንም እንሰራቸው? አይሆንም አይደል? የሚሆን ነገር አይደለም። መሆን የሚችለው ነገር የሁለቱን ልዩነት ማጥበብ ነው። እያጠበቡ መምጣት እና ወደ መጀመሪያው አይነት አመለካከት እየወሰዱ መምጣት ማለት ነው። ችግር አለው። የዋህ ቀጥተኛ የሆነ አመለካከት ስለፍትህ ያላቸው ልጆች ምን ብለው ያስባሉ? መልካም ነገር ባደረግ መልካም ነገር ኢን ሪስፖንስ አገኛለሁ ብለው ያስባሉ። ያ ነገር ዲስአፖይንት ሲሆንባቸው እዛ ጋ ስታክ አርገው ይቀራሉ። ምን ተፈጠረ? ከዛ በኋላ ወደፊት መሄድ አይችሉም። ተሸማቀው ይቀራሉ። ያንን አሳልፎ ማስኬድ የሚችል ትምህርት አለ ወይ? ያንን አሳልፎ ማስኬድ የሚችል ቤተሰብ አለ ወይ? ያንን አሳልፎ ማስኬድ የሚችል ዘዴ አለ ወይ ሲባል እዛ ላይ ነው ድክመቱ የሚመጣው ማለት ነው ከበደል በኋላ ስቲል በዚህ በፍትሃዊ ፕሪንሲፕል አምነንበት መሄድ እንችላለን የሚለውን ነገር ማስገንዘብ የማይችል ስርዓተ ትምህርት ለዚህ ምንም አስተዋጽኦ አላበረከተም ማለት ነው። እዛ ጋር ነው ጨዋታው ያለው። አንፎርቹኔትሊ ትምህርታችን ለዛ ብዙም አስተዋጽኦ የለውም። ምንም አይለም በዛ ዙሪያ ዝም ብሎ ላይ ላዩን ነው የሚሄደው፣ የማህበረሰብ ጥናት ትምህርቶቻችን በተለይ ማለት ነው። ስለዚህ ወደ መፍትሄው ስንመጣ፣ አላበዛባችሁም። ሁለት ነገሮች ናቸው በጣም ጎልተው የሚታዩኝ። አንደኛው ነገር አሁን እንዳልኳችሁ ትምህርት ነው። በጣም በዚህ መልክ አሁን ለምሳሌ በዚህ አይነት መድረኮች የሚደረጉ ውይይቶች የሚያመጡት ነገር አለ፣ የሚሰጡት ነፃነት አለ አንዳንድ ነገሮችን እየነካካን በነጻነት ለመነጋገር ማለት ነው ወደ ክፍልም ውስጥ ሲመጣ ወደ ዩኒቨርሲቲ ተቋማትም ሲመጣ ወደ ተለያየ ቦታም ሲመጣ የዛ አይነት ዲስካሽን ኦፕን ዲስካሽን እየተለመደ እየመጣ ነገሮች እየፈረሱ መምጣት አለባቸው፣ በደንብ ተደርጎ ማለት ነው። ውጪ ላይ እኔ በጣም ይገርመኛል። አሜሪካኖቹ ስለ ዘረኝነት ክፍል ውስጥ ሲያወሩ፣ ፕሮፌሰሮቹም ያውቃሉ እንዴት ማወያየት እንዳለባቸው። ጥቁርና ነጭ ተቀምጠው ያወራሉ፣ ይከራከራሉ። ክላስሜቶቼ ማለት ነው። ብዙ ጊዜ በእድሜ ከኔ ይበልጣሉ ክላስሜቶቼ ምክንያቱም የትምህርት ቤት ዳይሬክተር ወይም ደግሞ የኮሌጅ መምህራን ናቸው እና እኔ መስማት ነው በቃ፣ በጣም ነው የሚገርመኝ። በጣም ኢሞሽናልም ሆነው ስሜታቸውን ለመቆጣጠር እየታገሉ አንዳንዴ እያላባቸውም ጭምር ይወያያሉ፣ ስለዛ ነገር ስለ ዘረኝነት አሜሪካ ውስጥ ክላስ መወያየት ማለት ነው። እንግዲህ የማይወዱት ሀሳብ ሊሆን ይችላል፣ ግን ይወያያሉ ጥርሳቸውን ነክሰው። አንዳንዴ ነጭና ነጭ ሁሉ ይጣላል፣ ለምን ይሄ ርዕስ ታነሳዋለህ እያለ አንዳንዴ ጥቁርና ነጭ ይጣላል። አንዳንድ ነገሮች ተሻሽለውላችሁ እያለ አሁንም ኮምፕሌንት አደርጋላችሁ ይሏቸዋል ጥቁሮቹን ማለት ነው። በብዙ ነገር ሲከራከሩ አያቸዋለሁ ክፍል ውስጥ አፍሪካ ላይ ስለሚደረገው ነገር ያወራሉ። አሜሪካኖች አፍሪካ ውስጥ ስለሚያደርጉት CIA አፍሪካ ውስጥ ስለሚያደርሰው ጥፋት ምናምን ያወራሉ ክፍል ውስጥ። እንደዚህ አይነት ነገር አለኮ ትምህርት ቤት ውስጥ ይዳሰሱ ወይ ይሄ ነገር ብለው ያወራሉ። በጣም ሴንሲቲቭ ነው ይሄ አይደል? በጣም ሴንሲቲቭ ነው ክፍል ውስጥ። እና መጨረሻ ላይ መስከረም ምን ታስቢያለሽ ብለው ይጠይቁኛል። ዝም ስል ማለት ነው ደንግጬ ነው ዝም ስል። What do you think መስከረም ይሉኛል? እንጃ ፈጣሪ ይሁናችሁ ላለው በውስጤ። እናንተ ግልጽ የሆነ የቆዳ ቀለም የታሪክ የት ልዩነት ኖሯችሁ ነው እኛ ምን እንደዚህ እንደሚያደርገን እኔ አላቅም እላቸዋለሁ። የኛን ማለት ነው የዛን ያህል ዲፍረንስ የለንም። የነሱን ያህል ግን አንዳንድ ጊዜ ግዜ የኛ ብሶ ይገኛል። እና ብዙ ነገሮች ከነሱ የወሰድኩት የተማርኩት ነገር አለ እንደሚቻል ማለት ነው ውይይት እንደሚቻል ወደዚህ አይነት አስተሳሰብ ራሳችንን ለማምጣት ህጻናትንም ለማምጣት ማለት ነው። ሌላኛው ሁለተኛው ትልቁ መፍትሄ በጣም ብዙ ደግነትና በጎ ምግባር ያስፈልጋል። ምንም የማይካድ ነገር ማለት ነው። አንጀስት ፒፕል፣ ፍትሃዊነትን የማያውቁ ሰዎች እንዳይነሱ ከተፈለገ አሁን በህፃንነታቸው ጎዳና ላይ ያሉትን ተጎድተናል ብለው የሚያስቡትን አባንደንድ ሆነናል ተረስተናል፣ መንግስት ረስቶናል፣ ማህበረሰቡ ረስቶናል፣ ከተሜው ረስቶናል ብለው የሚያስቡትን በየቦታ ያሉትን ሰዎች ሆም ብሎ በደግነት የሆነ ነገር ማድረግ ያስፈልጋል፣ ግዴታ ያንን ነገር በጠዋቱ በተለይ በህፃንነት ሌቭል ላይ ያንን ነገር ያየ ሰው እድሜ ልኩን የሆነ ትንሽም ቢሆን ፍትሃዊነት ያለው ፕሪዲክተብል የሆነ ማህበረሰብ ውስጥ እያደገ እንደሆነ ስለሚሰማው ጥሩ አስተሳሰብ ወይም ተስፋ ኖሮት ያድጋል። ስለዚህ ፍትህን ብዙም የሚያዛባ ሰው ሆኖ የማደግ ነገሩ ይቀንሳል ማለት ነው። ይሄ ትልቅ ነገር ነው። አንዳንድ ጊዜ የመጽሐፍ ቅዱስ አነብ ይገርመኛል። የያዕቆብ መልእክት በጣም ይገርመኛል። ብዙ ትልልቅ እውነቶችን ቁጭ ቁጭ ቁጭ ቁጭ እያደረገ ነው የሚሄደው። ና ሃይማኖት ማለት ይላል የሐዋርያው ያዕቆብ ያው ያነበባችሁት ታስታውሱታላችሁ ቁጥሩን አላስታውስም፣ ግን ሀይማኖት ማለት ባሏ የሞተባትን መበለት መርዳት የሞት ልጆችን ማሳደግና በአለም ካለው እርኩሰት ራስን መጠበቅ ነው። አራት ነጥብ ብሎ ይዘጋዋል ሃይማኖት ኢኳልስ ቱ የሞት ልጆችን መርዳት ባሏ የሞተባትን ሴት መርዳት እና ባለም ካለው ኩሰት ራስን መጠበቅ በእነኚህ በሶስቱ ነገሮች ይዘጋዋልና በጣም ይገርመኛል ብዙ ኮምፕሌክስ ነገር ቢያስቀምጥም ስለ ሃይማኖት ሄዶ ሄዶ ግን መጨረሻ ላይ ከተፈለገ እዚህ ጋ ነው ጉዳዩ ያለው ብሎ ያሳምረዋልና በብዙ አንግል ወደዛ ነው ፍትሐዊና ሰላማዊ ማህበረሰብን መመስረት የሚለው ነገር ሄዶ ሄዶ እዛ ጋር ነው የሚያበቃው እስቲ ይህን ነገር እናንተን በደንብ አስቡት። ከብዙ ነገር አንጻር እየወሰዳችሁ አሳይመንቱን ለእናንተ ሰጣለሁ። እኔ እዚሁ ጋር ላብቃ። አመሰግናለሁ።